ኤአይ እንዴት አዲስ ምስሎችን ይፈጥራል? እንደ እስስት ቀለማትን እና ሌሎች ገጽታዎችን በሚቀያየር ሁኔታ እንዲሰለጥን የተደረገ ምስል የሚለይ የኤአይ ዓይነት በቅርቡ ተሰርቷል። እንዲህ ያለው ምስል መፍጠሪያ ኤአይ ውስብስብ የዕይታ ገጽታዎችን በሚሊዮኖች ከሚቆጠሩ ፎቶግራፎች እና ሥዕሎች በመሰብሰብ ፍጹም አዲስ ምስሎችን መፍጠር ይችላል። በማርስ ላይ የሚራመድ ሰው ምስልን የመሰሉ ፈጽሞ ያልተከሰቱ ነገሮች በፎቶግራፍ ምስል እንዲፈጥርልን ኤአይን ልንጠይቅ እንችላል። ወይም የእንግሊዝ እግር ኳስ አሰልጣኝ ፎቶን በፒካሶ የአሳሳል ዘይቤ ስራ ልኝ በማለት የምንፈልገውን የምስል ዘይቤ ፈጠራ በተሞላበት ሁኔታ እንዲሰጠ ልናዘው እንችላል። አዲሱ ኤአይ የሚፈጥረውን አዲስ ምስል በዘፈቀደ ከተቀቡ የምስል ገጽታዎች በመነሳት የስራውን ሂደት ከጥቃቅን ይዘቶች ይጀምራል። ይህም ኤአይ በሚሰለጥንበት ወቅት ከተማራቸው ገጽታዎች መካከል ለመለየት አንዳንድ ነጠብጣቦችን በመመልከት ፍንጮችን ወስዶ የተለየ ነገርን ይሰራል። እነዚህ ገጽታዎችም ቀስ በቀስ እየጎለበቱ ተጨማሪ የነጠብጣብ ንብርብሮችን በመጨመር የማያስፈልጉትን በማስወገድ በመጨረሻም የሚፈለገው ምስል እንዲወጣ ያደርጋል። የማርስ ገጽ ጠፈርተኛና መራመድን በመዋሃድ የሚፈልገውን አዲስ ምስል ማግኘት ይቻላል። ምክንያቱም አዲሱ ምስል የሚሰራው ከዚህም ከዚያም ከተወጣጡ ጥቃቅን የምስል ክፍሎች በመሆኑ ውጤቱም ከዚህ በፊት ያልተከሰተ ምስል ይሆናል። ነገር ግን ይህ የሚመነጨው በስልጠና ጊዜ ያይ ከተማራቸው በቢሊዮኖች ከሚቆጠሩ የምስል መዋቅሮች ነው። ይህ ለቅጂ መብትና በእውነተኛ አርቲስቶች፣ ዲዛይነሮች እና ፎቶግራፈሮች ከሚፈጠሩ የጥበብ ስራዎች ስነ ምግባር አንጻር ምን ማለት እንደሆነ የዓለም ማህበረሰብ በአሁኑ ወቅት መነጋገር እና መጠየቅ ጀምሯል።